ሄሊዬ ቦዲጋርድ እንዴት አያችሁ? ውዶች፣ እንዴት ናችሁ? ደህና ናችሁ? እኔ ያለውኝ ስለ ቦዲጋርዱ ማን እንደሆነ በዝርዝር የምነግራችሁ ይሆናል። እና ሄሊዬ ሲጀመር ማለት ነው ከመኪና ስትወርድ የሚከፍትልላት፣ ከሽንት ቤት ስትወጣ ሰፍት የሚያቀብላት ቦዲጋርዷ ነው። ስለዚህ ውዶች፣ ማሮች፣ ስለዚህ ያብም ትንሽ ተንጨርጨር ሄሉም ደሞ ሰሞኑ በጣም ስለለፋች በጣም ስለደከመች ቦዲጋርድ ያስፈልጋታል። ምክንያቱም ከቤት ስትወጣ በርም የሚከፍትላት ከያብ ጋር ስትገናኝ ያብ የሚጠራላት ሰው ያስፈልጋታል ሰው ለዚህ ነው እሷ ቦዲጋርዳውን ያመጣችው፣ እና ሄልዬ እንደዚህ አይነት ልጅ አይደለችም። ሰላሙን ሰዎች እንዴት ናችሁ? ተናናችሁ ልጅ እኔ አለሁኝ፣ ጉድ ነግራችኋለሁ። ይሄ ልጅ ለያብ ምን እንደሆነ እስከ መጨረሻ ስሙ፣ የምሬን ነው ነግራችኋለሁ። እያንዳንድ ልጅ ብዙ ነገር የተናገርሽው ታፍሪበታለሽ በደም አድርገሽ ስሚ ማለት ነው እና ሄሊ እንደዚ አይነት ልጅ አይደለችም። ቆጥ ሂሊየ ድሮና ዛሬ ነው እሷ ከአንድ ሰው ጋር ተለያይታ ወዲያው አዲስ ዮት ብላ ምን ስንት ዓመት ሙሉ የምንከተላት ልጅ አለ እንደ ነገር ማታቅናት እና ድራማውን በያብ ዘመን ጀምረዋለች። ስለዚህ ውዶች የማሮች ምንም የሚያስጨንቃቸው ነገር የለም። ብዙ አትናገሩ። ስለሄሉ በደም አርጋችሁ ታውቃላችሁ ባህሪዋን። እንዴት ነው ትላንት ለያይጣ አዲሱ ቤት ብላ ከዚህ ጋር የምትመጣው? ሲጀመር ነገር ኳችሁ። ቦዲ ጋርዷ ከመኪና ስትወርድ መኪና የሚከፍትላት ከሽንት ቤት ስትወጣ ሶፍት የሚያቃብላት ያብን ለያብን ስልክ ለመደወር ስትል ስልክ ሚያቃበላት ልውልዬ ወንድሟን መጥራት ስትፈልግ የሚጠራላት ቦዲጋርዱ ነው አለቀ ይህ ምን አዲስ ሲሆን የምን ፍቅረኛ እኛ ማናቆ ነው ማን ልጁ እንደሆነ ላውጣው ልናገር ቲክቶክ ቲክቶክ እያለ እኮ ምንም ነገር አይደበቅም። ገባችሁ? እና ውዶቼ ማሮቼ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ እስከ መጨረሻ አዳምጡኝ። እኔ ምርጥ ምርጥ ጮማ የሆነውን ወሬ ማለት ነው ልጁ ማን እንደሆነ እነግራችኋለሁ፣ እና ሄልዬን አትናገረዋት። ሄልዬ ሲጀመር እንደዚህ አይነት ልጅ አይደለችም፣ ያብን ለማንጨርጨር። ያብም ደግሞ ያውቃል፣ ያብ ደግሞ ይችልበታል። ግን አሳዘነኝ እኮ ይህን ቦዲጋርድ። ነው እንጂ ለድራማም አይሆንም እኮ ምንድን ነው እነዚህ ወፋፍራም ወንዶች ማለት ነው፣ ለምንም ለዩቱብ አይሆኑም። ምድረ ገመዳ ዝም ብሎ ደረቱን ነፍቶ ማለት ነው፣ ደረቱን ነፍቶ ቁጭ ነው እንጂ የሚለው ደረቱን ነፍቶ መቆም እንጂ ምንም ሚሰሩት ነገር የለም። ያም ሚሄሉም ጓደኛ የሚባለው እሱ ራሱ ምንም እኮ ወሬው ራሱ አይጥምም። ደረት ብቻ ማለት ነው። እነዚህ ሲጀምር ለቦዲ ጋር ስለሚያስፈልጉ ነው። ሄሎም ለዚ የተጠቀመችባቸው መልክ ብቻ ሚያምር በቃ ደረቱን ነፍቶ ምን ብሎ ያ ደግሞ ከፍቅር ጋር የመጣው ልጅ እሱ ነው የሚመስለው። ደግሞ የምር ዩቲብ ከእነዚህ ልጆች ጋር አይሄድም። በተለይ ቦዲ ጋር ከሚመስሉ ጋር ዩቲብ አንድ ላይ አይሄድም። ለምንድን ነው ግን? ይሄ ማለት ነው እንደ ያ ወይም እንደ እንዳልኬ ያነቱን ብታመጭ አሪፍ ነበረ። ለማንኛውም ይሄ ለአቋም ወዲ ወዲ ለማመላለስ በር ለመክፈት የሆንሻል። አሁ ሂጅበት በደም አድርገሽ ሂጅበት። ዛሬ ቪዲዮ ነው ያብና ሄሉ እንደማይለያዩ ከልብ እንደሚፈቃቀሩ ያየሁት፣ እንደው በዛሬ ቪዲዮ ነው የምር ነው ምላቸው። እኔ እንዳልክ ባቢ ባቢ ላልሆላለ በዛሬ ቪዲዮ ነው የሁለቱም ፍቅር ያየሁት። ገባችሁ? ስለዚህ ማለት ነው ሄሉ መቼም ቢሆን መቼም ቢሆን ከወንድ ጋር ስትለያይ በእንደዚህ አይነት ነገር አትመጣም። ድሮ ነው ዛሬ ነው ሄሉ ከወንድ ጋር ስትለያይ አዲስ ሕይወት ብላ እንደ አብርሃም እንደ አበጋት ማለት ነው። እንደዚህ እሱ ሴት ይዞ እንደሚመጣ እሷ ወንድ ይዛ የምትመጣው ከማንኮር ሲወሰዳቸው ይመስላል። ከአቶ አብርሃም ከሩት ይባል ወይኔ ጉዴ ሰዎቹ ስላሉ ኮኖ ያልኩ ማብረው እና ሄሊየ ሲጀመር ማለት ነው አለቀ ደቀቀ። ያብን ማለት ነው ያብ ይናፍቀኛል ለማለት ራሱ ይሄን ቦዲጋርድ ነው አሉ የምጠራው አሉ ዛሬ ያያችሁልኝ አይደለ? በመኪና ግን ለምንድን ነው መኪናውን ያልከፈትከው? ስራህን ረሳህ፣ እንዲ ስራህን ረሳህ ወይ አንተ ያብ። እንግዲህ ይቅርታ ዘመድን ስለምናገር ይቅርታ እና ውዶቼ ማሮቼ ሲጀመር ማለት ነው በዛሬ ቪዲዮ ማለት ነው ትክክለኛ ሁለቱ እንዳልጣሉ መገመት ትችላላችሁ። ምክንያቱም ማለት ነው እንዴት ነው በአንድ እሷ እንደዚህ ተለያየሁ ብላ አዲስ ህይወት ብላ ምታውቀው ሄሉ ይህን አታውቃትም። ትንሽ ተመቀላር ትንሽ ዩቲብ ላይ ፈካ ልበልብን ብላ ነው እንጂ እንደዚ አይነት ልጅ አደለም እኔ። መቶ ፐርሰንት አምናታለሁ። እንደዚህ የምታረግ ልጅ አይደለችም። ግን ይሄ ቦዲ ጋርድ ማለት ነው በቃ ምንድን ነው ፊቱ በደምብ እና ለሄሉ ውሃ የጠጣኋት ነው ወይ ንጠይቀ ብዬ ነው። እኔ እኮ የሚገርመኝ ነገር እንደዚህ ወጠምሻዎች መቶ መቶ መቶ ማለት ነው ዩቱብ ላይ ሲመጡ ምናቸውም አይጠምን። በቃ እንደ ስልክ እንጨት ማለት ነው ተገትሮ ዝም ብሎ አትንቃት፣ አትግፋት። ይሄ ልዩ የተጂበት ጅ ያለ ሂጅበት በደማቅ ሂጅበት እኛ ምናበረታታሻለን እና ሲነግራችሁ ልጁ ማን እንደሆነ ልንገራችሁ፣ ልጁ የያ ቤተሰብ ነው። የአጎቱ ድረሱበት እናንተ ቲክታክ ላይ ይወጣችሁ ይደረጁበት እና ወደዚህ ኒሮቲ ላይክ ሄድ ሰብስክራይብ አድርጉኝ እና አበረታቱ። ወዳችኋለሁ። ብዙ አትናደዱ። ሄሉ እንደዚህ አይነት ልጅ አይደለችም። በደም አድርጎ ጨዋታውን ለማጣጣም ድራማውን ለማጣጣም ነው እንጂ ሲጀመር ምንም አልጠጣሉ፣ ምንም አልተለያዩ። ምክንያቱ ማለት በደም አድርጋችሁ ታውቃላችሁ። ሄሎ እንደዚህ አይነት ሴት እንዳለች ሲቀጥል ማለት ነው ትላንት እንደዚህ ተባብሎ ሄዶ አበባ ይዞ እሷ ደግሞ ፏ ብትን ብላ ብትን ፏ ብላ ተዘገጃጅቶ የሚሰሩ ስራ ነው ውዶች፣ የማሮች፣ ይሄን ያህል ምን የሚያናድር ነገር የለም። ሄሊዬንም አትናገሯት። ሄሊዬን የሚዲያ ድምቀት ናት፣ ድምቀትናት ትሄድበት፣ ትስራበት። ምንድን ነው እሷ ስትሰራ ብቻ ነው እ ምትንጫጮት ምትንጫጩት። ይሄን ያህል ምትወዷት ምታውቋት ከሆነ ደማርጋችሁ ታውቃታላችሁ እሷ ከወንድ ልጅ ጋር ስትለያይ ምን አይነት ህመም እንደምትሸከም እንዴት እንደምትሰቀል በእርግጥ ተለውታለች። ቢሆንም በዚያ ጊዜ ውስጥ የፍቅር ጉንኙነት ከሌላ ወንድ ጋር ጭምር ያሁን ከወንድ ጋር የምን ይሄ አይሆንም። ያም ነው የራሷ፣ ያም ነው የግሏ እና ሁሉ ጅ ወዳቸዋል።